It was unprovoked, but this is what Russian President Vladimir Putin unleashed on Ukraine. የፈረንጆቹ 2022 የካቲት ወር የመጨረሻ ሳምንት በሆነ ጊዜ ሩሲያ ዩክሬንን ወረረች ተባለ። በዚህ በአገራቸው አምባገነን አዋልደው ሕዝብ እያስጨረሱ የነበሩ የብልጽግና መንጋዎች ፑቲንን ልንደግፍ ነው ብለው በአዲስ አበባ ሰልፍ መውጣታቸው ተሰማ። ለሩሲያን ዘምታለንና መዝግቡን ብለውም ቀበና አካባቢ በሚገኘው የሩሲያ ኤምባሲ ደጃፍ ላይ ተሰልፈው ደጅ መጽናታቸው ተዘገበ። በአገር ውስጥ የብልጽግናን ፕሮፓጋንዳ ተከትለው እልቂትን ሲደግፉ መክረባቸዋል በቃ ብሎ ባህር ተራራት ሻግረው የሩሲያ ደጋፊ ካልሆነን ብለው ኤምባሲውን አስጨነቁት። በኢትዮጵያ እንደምናጥንት እውን በሆነው የአድዋ በዓል ላይ ሳይቀር የሩሲያን ሰንደቅ ዓላማ ይዘው ተገኙ። ስለምን የፑቲን ደጋፊ ሆናችሁ ተገኛችሁ ሲባሉ አብዛኞቹ ሩሲያ ክርስቲያን ስለሆነች ሲሉ ለቢቢሲ ሳይቀር ምላሽ ሰጡ። አረ ዩክሬንም ኦርቶዶክስ ነች። ጉዳዩ ከሃይማኖት አንጻር ከታየ ሁለቱም የጥንታዊ ክርስትና ባለቤቶች ናቸው። የሰሜን ኢትዮጵያ ኦርቶዶክስ እዚሁ ሀገር ውስጥ እያለቀ ስለ ምስራቅ አውሮፓ ክርስቲያን መቆርቆረህ ስለምን ቢባሉ የሚሰማ ጆሮ አልነበራቸውም። በአገር ውስጥ የሰሜን ኢትዮጵያን ክርስቲያን የሚያጨራርሱትን አብይ አህመድን ደግፎ ከመከላከያ ጎንነኛ ለመንጋ ስሙን እንኳን ለማታውቀው አገር ልሙት ብሎ ከሩሲያ ቀይ ጦር ጎንነኝ የሚል አበሻ ቀበናና ጥለቀለቃት። ተጨማሪ ምክንያት ሲያቀርብም ሩሲያ በኔቶ ልትከበብ ነው፣ ፑቲን ተክደዋል ን ጀግናው ምዕራባውያንን ገጥሞ እየተዋጋ ነው የሚል ሰው ተሰማ። የአንተ ሀገር እየፈረሰ ስለ ሩሲያ ምን አገባህ የሚል ክርክር ለማንሳት የትውልዱን ነውር ለመሸፈን መሞከር ይሆናል። እንደገና ደግሞ ከአንድ ሳምንት በፊት ዘንድሮ እንዲሆነ ከሁለት ሳምንት በፊት የጁማ ዕለት ማለዳ ላይ እስራኤል ኢራን እንደበደበች ሀበሻም የእስራኤልና ኢራን ደጋፊ ሆኖ በየሚዲያው ተገኘ፣ በሶሻል ሚዲያው ያንኑ አደረገ። እነዚህ ሁለት ሀገሮች የሚዋጉት ለራሳቸው ብሔራዊ ጥቅም ለዜጎቻቸውም የወደፊት ዋስትና ብለው በሚያስቡት ምክንያት ቢሆንም በሀበሻ ምድር ላይ ግን የሃይማኖት ጦርነት ተደርጎ ተስተዋለ። ኔታንያሁን የሚደግፉ ሰዎች የእስራኤሉ ጠቅላይ ሚኒስትር የሚዋጉት ክርስትናን ለመከላከል አድርገው ለመናገር ይዳዳቸዋል። እነዚህኞቹ ሰዎች ጠቅላይ ሚኒስትር ኔታንያሁ እኮ ክርስቶስ አልመጣም፣ አልተወለደም፣ አልተሰቀለም፣ አልሞተም ትንሣኤም አላደረገም ብሎ የሚያምነው የአይሁድ እምነት ተከታይ ናቸው ብሎ የሚያስታውሳቸውን አይፈልጉም። ይልቁንም በምስራቅ አውሮፓ የፑቲን ባላንጣ ነው ሲሉት የነበረውን የምዕራቡን ዓለም ከእስራኤል ጎን ተሰልፎ ሲያዩት እንደገና ደግሞ ሊያሞግሱት ይሞክራቸዋል የኢራን ደጋፊዎች ሙስሊም በመሆኗ የተወረረች ነች ብለው ይጽፋሉ ይናገራሉም። ኧረ ጦርነቱ ውስጥ ሃይማኖት ሚና የለውም። እነሱም እስላም በመሆናችን ተደበደብን አላሉም። ጦርነቱ እስላም አገርን መውጋት ከሆነ ሌሎች ሙስሊም የእስራኤል ጎረቤቶች እያሉ የሌላን አገር ሰማይ እያቋረጡ መሻገር ለምን ያስፈልጋታል? ደግሞስ የኢራን ሺአ እስልምና ኢትዮጵያ ውስጥ ካለው እስልምና ጋር ምን ግንኙነት አለው የሚል ተከራካሪን መስማት አይሹም። በኢትዮጵያ ውስጥ በየቀኑ ሰው እያለቀ ዜጎችም በአገራቸው መንግስትና ታጣቂዎች እየተገደሉ፣ ግድ የማይለው ሀበሻ አገዛዙን ደግፎ ከታተኛ ጀግና ለማለት ካልሆነ በቀር ስለ ወገኖቹ ሞት አንድ መስመር ጽፎ አንድ ቃል ተናግሮ የማያውቅ ሁሉ ስለ ኢራን መጠቃት ስለ እስራኤል መበደል ስለ ፑቲን ተዋጊነት ስለ ኔታንያሁ አልሞ ተኳሽነት ስለ አያቶላሁ አይበገሬነት ለመጻፍና ለመናገር ግን ቃላት አይነጥፉበትም ኢራንና እስራኤል ይህንን ያህል እሳት አንዱ በሌላው ላይ አዘንበው በጠቅላላ የተገደለው ሰው የሁለቱም አገራት መንግስታዊ ሪፖርት ቢደመር አንድ ሺህ አይሞላም። ይህ አንድ ሺህ ሰው ደግሞ በሁለት ዓመት ውስጥ ብቻ አንድ ሚሊዮን ዜጋ ለሚገድለው ብልጽግና ከአንድ ቀን ኮታው በታች ነው። የኢትዮጵያ ሕዝብ በዚህ ልክ እያለቀ ለማዘን አንድ ቃል አዋጥቶ የማያውቀው ሁሉ ስለ እስራኤልና ኢራን ብሎ በውግንና በተለያዩ መድረኮች ሲነታረክ መክረሙ በሌላ ጊዜ መመለሱ አይቀርም። ይልቅ ለራስ ነው ማዘን ብሎ የሚሟገት ግን ያስፈልጋል። እዚህ ጋር አንድ አሳዛኝ ታሪክ አለ። አሳዛኙ ነገር በኢትዮጵያውያን የማይታዘንላቸው አራሶች፣ እናቶች፣ እህቶች፣ ወንድሞች፣ ወገኖች የሚገደሉት እዚያ ሩቅ አገር በሚታኮሱት አገሮች ትብብርና መሳሪያ መዋጮም ጭምር ነው። ነገሩን የበለጠ ግልጽ እናድርገው። በመካከለኛው ምስራቅም ሆነ በምስራቅ አውሮፓ ጎራ ለይተው የሚዋጉ አገራት በምስራቅ አፍሪካ ለሚገኘው የብልጽግና መንግስት ዋነኛ የጦር መሳሪያ አቅራቢ ሆነው ኢትዮጵያውያን እንዲያልቁ አድርገዋል እያደረጉም ነው። በሀገራቸውና በአካባቢያቸው ጎራ ይዘው የተዋጉና በውክልናም የሚዋጉ ሀገራት ለብልጽግናው መንግስት ጦርነቶች አጋር ናቸው። በሌሎች አካባቢዎች የሚጋጩ ኢትዮጵያ ውስጥ ግን ለምን የብልጽግና ደጋፊ ሆነው ተገኙ የሚለው መሰረታዊ ጥያቄ ነው። ባላንጣዎችን ወዳጅ አድርጎ በህዝቡ ላይ ያዘመተው ብልጽግና እነዚህን ለጥፋት የጠራቸውን ኃይሎች ለልማት ቢጠራቸው እንደማይመጡ እሙን ነው። ለአብነት ከኢራን ጋር የምትፋለመው እስራኤል የአማራ ክልል ጦርነት ሲቀሰቀስ ለብልጽግና ያቀረበችው መሳሪያ መኖሩን ያጋለጠው የአሜሪካ መንግስት ነው። ኢራንም በተመሳሳይ ድሮኗን ስለ ማቅረብ ዋይፋ ያደረገው ዓለም አቀፉ ሚዲያ ነው። የኢራንም ሆነ የእስራኤል መሳሪያዎች ክርስቲያንና ሙስሊም ነጭና ጥቁር ቀይና አረንጓዴ ሳይሉ ይገድላሉ፣ ያወድማሉ። ዩክሬንና ሩሲያ እየተዋጉም በኢትዮጵያ ግን የብልጽግናውን አገዛዝ እሳት ለማቀበል የተባበሩት በጋራ ነው። ሳውዲና ኤምሬትስ በኩርፊያ የሚገረማመሙ ቢሆኑም ኢትዮጵያውያንን ለመግደል የሚያስችል መሳሪያ ለማቀበል ግን ይተባበሩ ዘንድ ብልጽግና ጋብዟቸዋል። እንዴት የሚለውን አንድ ባንድ እንመልከተውና ብርሃኑ ጁላ ስለ ጦር መሳሪያ ሸመታ ያሉትን እናስቀጥል። ያኔ ጥይት ለመግዛትም ችግር ነው። ምክንያቱም ወዲያው ወጥተህ እንደ ከረሜላ አይደለም የምትገዛው። ይህ በምስሉ ላይ የሚታየው ፎቶ ጠቅላይ ሚኒስትር አብይ በአፋር ሰመራ የሚገኘውን የድሮን ማዕከል ሲጎበኙ የተቀረጸ መሆኑን የሚገልጸው የሚሊታሪ አፍሪካ ድረገጽ፣ ፕላንት ስካይሳት በተሰኘው የሳተላይት መሳሪያ ሲመረመር ለኢራን ድሮኖች ማዘዣ ማዕከል ይሆን ዘንድ የተሰራውን ግራውንድ ኮንትሮል ስቴሽን ሲመለከቱ የተነሱት ፎቶ መሆኑ ተረጋግጧል ይላል። ኢራን ሞሐጅር ሲክስ የተሰኘውን ድሮን ለብልጽግናው አገዛዝ የሸጠችው በኮንትሮባንድ መሆኑን ደግሞ የኢትዮፎረም ምንጮች አረጋግጧል። ማዕቀብ ውስጥ ያለችው ኢራን ለብልጽግና ሁለት ድሮኖችን በኮንትሮባንድ ስትሸጥ ባለሙያዎችንም ለጥቂት ጊዜያትም ልካ ነበር። ሚሊታሪ አፍሪካ እንደሚለው ደግሞ እነዚያ ሁለት ድሮኖች ወደ ኢትዮጵያ የገቡት ተሞክረው ውጤታማነታቸው ከተረጋገጠ በርከታ አድርጎ ለመግዛት ነው። እዚህ ጋር ልብ እንበል፣ የኢራን ድሮኖች ውጤታማነት የሚለካው በኢትዮጵያውያን እናቶችና ሕፃናት ገላና ነፍስ ላይ ነው። እነዚህ ድሮኖች በተለይም ሰሜን ሸዋንና ደቡብ ወሎን እንዲሁም ምዕራባዊውን የአፋር ክልል ደብድበው ብዙ ትምህርት ቤቶችን ያፈረሱና ከአዲስ አበባ ወደ ወልዲያ የሚሄደውን የባቡር ሀዲድ የጎዱ ናቸው። አሁንም የሳተላይት ማስረጃዎችን ይዞ የሚተነትነው ሚሊታሪ አፍሪካን ስንመረምር የኢራን ድሮኖች ለሙከራ ብለው በመጡበት ወቅት የብልጽግናው መንግስት የድሮን ሲስተሙን በእስራኤሎች እየገነባ መሆኑን ይገልጽልናል። በዚህም የኢራን ብቻ ሳይሆን ኤሮስታር ዩኤኤስ ኤንድ ዋንደር ቢ ሚኒ ዩኤኤስ የተሰኙ የእስራኤል ድሮኖች በኢትዮጵያውያን ሕይወትና ሀብት ላይ የተተኮሱ ሆነው ቀጥለዋል። ይህንን ያስተዋለውና በመከላከያ ጉዳዮች ላይ ጥናት የሚያደርገው ዘ አፍሪካን ክራይም ኤንድ ኮንፍሊክት ጆርናል እስራኤልና ኢራን ኢትዮጵያ ውስጥ ገብተው ከአንድ ወገን ተሰልፈው እየተፎካከሩ ነውን በሚል ርዕስ ረዥም ጽሑፍ አስነብቧል። አር እስራኤል ኤንድ ኢራን ኮምፒቲንግ ኦን ዘ ሴም ሳይድ ኢን ኢትዮጵያ የጆርናሉ ርዕስ ነው። እስራኤልና ኢራን የአብይ አህመድ አስታጣቂ ሆነው አልነጃሽም ደብረዳሙም ለተደበደቡበት ጠሩነት የበኩላቸውን ሲያዋጡ፣ ማንበብና መጻፍ የሚችለው የአገሩ ሰው ደግሞ የኔታንያሁና የአያቶላሁ ደጋፊ ሆኖ መከሰትን ይወዳል። በመካከለኛው ምስራቅ ባላንጣ ብቻ ሳይሆን ደም ሲቃቡ የሚታዩት እስራኤልና ኢራን የኦህደድ ብልጽግናን ለማስታጠቅ ሲፎካከሩ ግን አይጋጩም። ኢራንና እስራኤል በታሪክ ለመጀመሪያ ጊዜ በአንድ ወገን የተሰለፉበት ጦርነትም ከብልጽግና ጋር የወገኑበት የእርስ በርስ ጦርነት መሆኑን ጆርናሉ ያስነብባል። እነዚያ በመካከለኛው ምስራቅና በተለያየ ዓለም ጎራ ለይተው የሚዋጉ በውክልና ጦርነት በተለያየ አንጻር የሚፈላለጉ ሀገራት ኢትዮጵያንን ለመግደል ግን ከአብይ አህመድ ጎን ቆመው ተባብረዋል። በሌሎች አካባቢዎች በተለያየ ጎራ ሲፋለሙ ቆይተው የውህደድ ብልጽግናን አስታጥቀው ኢትዮጵያንን ለማገዳደል የተባበሩ ጠበኛ ሀገራት ኢራንና እስራኤል ግን ብቻ አይደሉም። A major military operation is underway. Yemeni government troops are on the move to take the port of Hodeidah from Houthi rebels.

የባረስላጤውን ሀገራት የሚያጠቃው ውጊያ ድል ቀንቶት ሰናን ተቆጣጠረ። የተባበሩት አረብ ኤምሬቶችና ሳውዲ አረቢያም በዚህ ዘመቻ መኮላሸትና ለቋወጣት ላይ ስለሚከተሉት ስትራቴጂ ኤግዚት ስትራቴጂ ማለት ነው። ባለመግባባት ተጣሉ። መሐመድ ቢን ሳልማንና መሐመድ ቢን ዛይድ ተቋረፉ። አንዱ ሌላውን ለመጥለፍም በተለያየ አንጻር ተሰለፉ። የመጠቃቂያ መድረኮቹ ደግሞ የምስራቅ አፍሪካ ሀገራት ሆኑ። የሁለቱ መሐመዶች ሽኩቻ አሁንም ቀጥሏል። እነዚህን የሚሻኮቱና ለመጠላለፍ እያደቡ ያሉትን ሁለቱን ሀገራት ማለትም ኤምሬትስንና ሳውዲን ብቻ ሳይሆን ኢራንንም የተገለገለው ብልጽግና የማይዋደዱትንም በአንድ ግንባር አስገብቶ የራሱን ዜጎች ሲገድል ተገለገለባቸው። ነገሩን በማስረጃ እንመልከተው። እነ ኤምሬትስ በየመን ያለውን የኢራንን ኃይል ለመዋጋት በ2015 ሲዘምቱ የጦር ሰፈር ከተከራዩቸው መካከል ኤርትራ ቀዳሚ ነበረች። ኢሳያስ አፈወርቂ ቀደም ብለው የኢራን ደጋፊ በመሆን ሁቲዎችን ወደ ሰናአ ለማድረስ የሚያስችል ድጋፍ ሲያደርጉ ቢቆዩም የተሻለ ከፋይ ሲመጣ ደግሞ የአሰብ ወደብን ለነ ኤምሬትስ አከራይተው ኢራንን ለመዋጋት ተስማሙ። የተባበሩት አረብ ኤምሬትስም ለ99 ዓመት የአሰብ ወደብን በሊዝ ተከራየችው። ለኢሳይያስ አበርክቶ እነ ሳውዲ አስመራ ኤርፖርትን ለመጠገን፣ ነዳጅም በነፃ ለማቅረብ ተስማሙ። በዚህ መልኩ ለሶስት ዓመታት ቆይተው በኢራን እገዛ ሰናኔ የተቆጣጠረውንና የኢራን ወኪል የሆነውን ሁቲን ማሸነፍ እንደማይችሉ አወቁ። ከዚያም ኤምሬትስ ዘመቻውን አቋርጦ ለመውጣት የአሰብ ወደ ምንም ትቶ ለመሄድ እየተዘጋጀ እያለ በአዲስ አበባ አንድ ጦረኛ መንግስት በፈረንጅ አቆጣጠር በ2020 ውጊያ ጀመረለት። በኢትዮጵያ ታሪክ ብቻ ሳይሆን ከሳራ በታች ለመጀመሪያ ጊዜ ድሮንም ለእርስ በርስ ጦርነት እንዲውል ተደረገ። አሰብ የነበሩት ንብረትነታቸው የኤምሬትስ ሲሆኑ ድሮኖች የትግራይን መንደሮችና የምነት ተቋማት ማጋየት ጀመሩ። ስለዚህ ጉዳይ የጻፈው ሚሊታሪ አፍሪካ የተባበሩት አረብ ኤሚሬቶች በዚያ ውጊያ የብልጽግናን መንግስት ያዋሰችው ዊንግሎንግቱ የተሰኘውን የቻይና ሰራሽ ድሮን ነው ይላል። ብልጽግና የተባለው ስብስብ ድሮን የሚዋጋ መሳሪያ መሆኑን ያወቀው ምናልባት በዚሁ ሰሞን ውስጥ ሳይሆን አይቀርም። የተባበሩት አረብ ኤምሬቶች ለብልጽግና የሰጠችው ድሮን በህዝብ ላይ የፈጸመው የጭፍጨፋ መጠን ዓለም አቀፉን ማህበረሰብ ሲያስቆጣ መሐመድ ቢን ዛይድ ድጋፉን ያዝ ማድረግ አስፈለጋቸው። በዚህ ጊዜ ብልጽግና ከሽምቅ ተዋጊው የትግራይ ኃይል ጋር ለመዋጋት የሚያስችለውን አቅም የአየር ኃይሉ አካባቢ መፈለግ ጀመረ። የዩክሬኖችና ሩሲያ ሚና እየተፈራረቀ የሚመጣው እዚህ ጋር ነው። የአዲስ አበባው የሩሲያ ኤምባሲ ቃል አቀባይ የሆኑት ማሪያቸው ኬና ለሩሲያ ሄደን እንዋጋና ዩክሬንን አይቀጡ ቅጣት እንቅጣት ብለው ለያዥ ለገላጋይ ያስቸገሩትን ኢትዮጵያውያንን አስመልክተው ሲናገሩ እኛ ኢትዮጵያውያን ወታደሮችን አድርገን የመቅጠር ፍላጎት የለንም ባሉበት ወቅት ኢትዮጵያውያን ግን በዩክሬንና ሩሲያ ትጥቆች እያለቁ ነበር። ሰሞኑን የሚዋጉትን ኢራንና እስራኤልን እኩል ለመገልገል በየመንና ሶሪያ የሚፋለሙትን ኢራንና ኤሚሬቶችንም አንድ ላይ ተጠቅሞ የራሱን ወገን ለመውጋት ያልቸገረው ብልጽግና ምስራቅ አውሮፓ ላይ ከባድ ውጊያ ውስጥ ያሉትን ሩሲያና ዩክሬንንም እኩል ለማሰለፍ አላቃተውም። ሁለቱም ለውጊያቸው ገንዘብ ይፈልጉ ነበርና የኢትዮጵያንን ሀብት በእጁ ያስገባው ብልጽግናም ያንኑ ለማድረግ ወስኖ ቀጠለ። በዚያ ሰሞን የተባበሩት አረብ ኤምሬቶች ለብልጽግና ያዋሰችው ድሮን የገደላቸው ሕፃናትና ያወደማቸው መሠረተ ልማቶች በተባበሩት መንግሥታት ጭምር ሲነሳ፣ ለጊዜውም ቢሆን አቅርቦቱን ቀነሰች። እናም ብልጽግና ሮኬት ተኳሽ የነበሩትን ሱ 27 ጀቶች ወደ ቦምብ ጣይ አውሮፕላን ለመቀየር ወሰነና ባለሙያ ፍለጋ ገበያ ወጣ። የዩክሬን መከላከያ ባለሙያዎቹን አቀረበ። እንደተባለውም ሶስት ሮኬት ተኳሽ ጄቶች ወደ ቦምብ ጣይነት ተቀየሩና በትግራይና በዋገ ምራ ከሽምቅ ተዋጊ ጋር መፋለም ጀመሩ። ድሮና ሳይት አይነሳቸው ኤምሬትስ እንደማፈግፈግ ስትል የአየር ኃይሉን መጠቀም የጀመረው ብልጽግና እንደ ፉየገላ እየተመቱ የሚወድቁ አብራሪዎቹን አሰማራ። የአየር ኃይሉ በሚያደርገው በዚያ ውጊያ የአየር ኃይል የህዝብ ግንኙነት ኃላፊና ና የኤል ሰርቲናይን የውጊያ አውሮፕላኖች መምህር የሚግ 23 አብራሪው ኮልኔል ታንጎ ኃይሉ የታጠቀውን ቦምብ ይዞ በውቅሮ በመቀለ ባዲግራት ባድዋና በአብይ አዲ እንዲሁም በሌሎች ከተሞች ተከታታይ ድብደባዎችን ሲያካሄድ ከከረመ በኋላ ህዳር 26 2013 ተመቶ ዛና በተባለ ቦታ ተከሰከሰ። ሚጉም ተቃጠለች፣ እሱም አልተረፈም። ሌላኛው የአየር ኃይሉ ተዋጊ ይህ በምስሉ ላይ የሚታየውና ታደስ አብርሃም የተባለው ሻምበል ሲሆን ህዳር 21 2013 ዓም በትግራይ ክልል አብይ አዲ ከተማን ሊደበድብ ሄዶ የያዘው ሚግ በተመታበት ወቅት በጃንጥላ ከወረደ በኋላ የተማረከ ነው። ሻምበሉ ለወራት በትግራይ ሰራዊት ቁጥጥር ስር ከቆየ በኋላ ከምርኮኛነት ወጥቶ በሰቆጣ በኩል እንዲሄድም ተደርጎ አሁን በአየር ኃይሉ የድሮን ተኳሾች ውስጥ አዛዥ ሆኖ ይሰራል። መረጃዎቹ እንደሚሉት አሁን በአማራ ክልል የሚካሄዱትን የድሮን ጥቃቶች ከሚፈጽሙት ኮማንደሮችም አንዱ ነው። የምስራቅ አየር ምድብ ምክትል አዛዥ የነበረው ኮሎኔል ለማታፈሰ ደግሞ ሩሲያ ሰራሽ ቦምብ ጣይ አውሮፕላን ይዞ ሚያዝያ 3 2013 ዓ ም ለጥቃት ሲዘምት በትግራይ የሀገረ ሰላም ሰማይ ላይ እያለ በጠላቶቹ ተቀደመ። ከተመታ በኋላ ቆላ ተንቤን አብያድ ከተማ ሲወድቅ ሄሊኮፕተሩም ሆነ እሱ በሳት ተቀጣጥለው አብቅቶላቸው ነበር። ሌላኛው ኮልኔል ሚካኤል ሰርቤ ነው። እሱም የምስራቅ አየር ምድብ ሌላ ምክትል አዛዥ የነበረ ሲሆን በአፋር ክልል ከትግራይ ኃይሎች ጋር በተካሄደው ውጊያ የሚሌን መስመር ለማዳን ይዞት የተሰለፈውን ሄሊኮፕተር እየተዋጋ እያለ ተመቶ በአፋር ሸለቆች ውስጥ የቀረ ነው። ኮሎኔል ተፈራ እያሌው በሰኔ 2013 ኤል 100 ሄርኩለስ የተባለችውን አሜሪካ ሰራሽ አውሮፕላን ይዞ ከአምስት የበረራ ባልደረቦቹ ጋር ወደ መቀለ ሲያቀና ግጀት በተባለ አካባቢ ተመቶ የወደቀ አውሮፕላኑም ሆነ አብራሪውና ባልደረቦቹ ያልተረፉለት ጥቃት የተፈጸመበት ነው። ኮሎኔል ተፈራ ማለት ደግሞ ይህ በምስሉ ላይ የሚታየው መኮንን ነው። አየር ኃይሉን ለዚህ ውጊያ መጠቀም እንደሚያዋጣ የተረዳው ብልጽግና እንደገና ወደ ድሮን ፍለጋ ገበያ ወጣ። 2013 ክረምት ካላሽንኮቭ ጥይት ከውጭ ነው የምንገዛው። ምንም ድብቆች የለም። እንደዛ ነው የነበረው። ኢቨን እዚህ በህዋት እና መንግስት ጦርነት ጊዜ ከላሽንኮቭ ከውጭ ነው ስንገዛ የነበረው ለዛውም ልንገዛ ስንል በስንት መከራ ብድግ ብሎ ማዕቀብ ይልሃል። ፊልድ ማርሻሉ ልክ ናቸው። የጦር መሳሪያ ግዢው ከባድ ስለነበር በማዕቀብ ከተቀጡት ከእነሱ ጦር መሳሪያ መግዛት የዓለምን ሕግ መጣስ ነው ከተባለላቸው ከነ ኢራን ጭምር በኮንትሮባንድ ይሸምቱ ነበር። የኢራንን ሞሃጀር ሲክስ፣ የቱርክን ቲቢቱዎች፣ ሳፋሪኮምን በመሸጥ ባገኘው ገንዘብ በተባበሩት አረብ ኤሚሬትስ ዶላር ደግሞ የቻይናዎቹን ዊንግ ሎንጎች የገዛው ብልጽግና በዚሁ ሰሞን ነበር። ይሁን እንጂ ከድሮን በተጨማሪ ሜካናይዝድ አቅሙን ለማጠናከር ገበያ አስፈለገው። በዩክሬኖች እገዛ የጠጋገነው አየር ኃይሉ ለኪሳራ የተዳረገበት ብልጽግና የሩሲያን ታንኮች ማማተር ጀመረ። ለዚህም ወደ ዩክሬን ባላንጣ ሞስኮ ልዑክ ላከ። ከሰኔ 21 እስከ ሰኔ 24 2013 ዓ ም ድረስ 700 ኦራል 40 ባለ 155 ሚሜ mm መድፍ ከሩሲያ አዘዘ። ለነዚህ ሙሉ ክፍያ ፈጸመ። 8 ሱ 35 ና 16 ኤምአይ 35 ቦምብ አውሮፕላኖችን ለመግዛትም ተስማማና የሚከፍለው ገንዘብ ስላልነበረው ሳይከፍል ቀረ። ኦራሎቹ ቶሎ አልደረሱለትም። 8 ወራት ገደማ አስጠበቁት። መድፎቹ ወዲያውኑ ነሐሴ ላይ ደረሱለት። ታንክ ለመግዛት የሚያስችለው ገንዘብ አጠጠው ብልጽግናዎች የኢራንን ድሮኖች በኢትዮጵያ ገላ ላይ በሚሞክሩበትና የእስራኤልንም የድሮን ሲስተም እየተጠቀሙ ባለበት በዚያው ሰሞን ከሳውዲ አረቢያ ደግሞ 21 ዙ 23 10 ባለ 17 ሚሜ ሀውትዘር 120 ሃይሉክስ ጥቅምት 30 2014 ዓ ም ገዝቷል። እነዚህን የኢራንና የእስራኤል የቱርክና ኤሚሬትስ ድሮኖች በአማራ ክልልና በኦሮሚያ ከተሞች ላይ በገበያና ትምህርት ቤቶችም ጭምር ሲተኩስ የከረመው ብልጽግና ከእስራኤል የገዛውን የስለላ መሳሪያ ያጋለጠበት ደግሞ የአሜሪካ ውጭ ጉዳይ ሚኒስቴር ነው። ባሳለፍነው ዓመት መጨረሻ ላይ የወጣው የአሜሪካ መንግስት የሰብአዊ መብት ሪፖርት ብልጽግና የሚያስርና የሚገድላቸውን ሰዎች ለመለየት የሚጠቀምበትን የስለላ መሳሪያ የሸጠለት የእስራኤል ድርጅት የሆነው ሴሌብራይት ይባላል ይልና እንዲህ ይቀጥላል። መንግስት የሚያስራቸውን ሰዎች ያሉበትን ቦታ ለመለየት የሚያስችል ቴክኖሎጂን ይገለገላል። ይህንን ስለላ የሚፈጽመው ደግሞ ኦንላይን ነው። ስልክም ይጠልፋል። ፖለቲከኞቹም ሆኑ ሌሎች ሰዎች የሚያደርጉትን የስልክ ንግግር በመንግስት ይደመጣል። ከዲጂታል ስለላው በተጨማሪ በየአካባቢው ጆሮ ጠቢዎችም አሉት። መንግስት ዜጎቹን ለመሰለል ከእስራኤል የገዛው ቴክኖሎጂን ይጠቀማል። ይህ የስለላ መሳሪያዎችን ለኢትዮጵያ መንግስት የሸጠው ድርጅት ሴሌብራይት ይባላል። ከ2013 ጀምሮ ተግባራዊ የተደረገው ይህ ቴክኖሎጂ የዜጎችን ስልክ ሰብሮ ወይም ሀክ አድርጎ መረጃ የሚወስድ ነው። የሚዲያ ተቋማት ቢሮቸው ተሰብሮም እንዲዘረፍ ያስችላል። ለዚህም የኢትዮጵያ ኢንሳይደር ምሳሌ ነው። ይህንን ያለው የአሜሪካ መንግስት ነው። ኢትዮጵያውያን ጎራ ይዘው የሚከራከሩላቸው የመካከለኛው ምስራቅ ሀገራት ኢትዮጵያውያንን ለማፋጀትና ከብልጽግና ጎን ቆመው አራስና እናት ሕፃንና አዛውንት ለመግደል ኢትዮጵያንም ለማፍረስ የሚያደርጉት ትብብር ይህንን ይመስላል። መልካሙን ሁሉ መመኘት በዚሁ